በሀገራችን በርካታ ባለሙያዎች ከእግር ኳሱ እንዲሁም ከስፖርቱ በዘለለ በፊልሙ ኢንዱስትሪም በርካታ ስራዎችን በመስራት የራሳቸውን አሻራ አሳርፈው ማለፍ ችለዋል። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች፣ በእያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ አርቲስት ታሪኩ ባባ ከአባቱ ከአቶ ብርሃኑ አምባ፣ ከእናቱ ከወይዘሮ በላይነሽ ክብረት በአዲስ አበባ በተለምዶ ተክለ ሃይማኖት ጂምናዚየም ተብሎ በሚጠራው ሰፈር በ1977 ዓ ም እንደተወለደ ይነገራል።

ከአርባ ስድስት በላይ ፊልሞችን መስራት ችሏል። አርቲስቱ በሰላሳ ስምንት ዓመቱ ህዳር ሁለት ቀን ሁለት ሺ አስራ አምስት ዓመተ ምህረት ባደረበት ህመም ምክንያት በሕክምና ሲረዳ ቢቆይም ከዚህ ዓለም መሞቱ ወይም ከዚህ ዓለም መለየቱ አይዘነጋም። ስርዓተ ቀብሩም በአዲስ አበባ አራት ኪሎ በመንበረ ጽባ ቅድስት ሥላሴ ካቴድራል ህዳር ሶስት ቀን ሁለት ሺ አስራ አምስት ዓመተ ምህረት እንደተፈጸመም አይዘነጋም። የሙያ ባልደረቦቹና አድናቂዎቹ ባባ እያሉ የሚጠሩት አርቲስት ታሪኩ ባባ አንደኛ ደረጃ ትምህርቱን በባልቻ አባ ነፍሶ ትምህርት ቤት ያጠናቀቀ ሲሆን ሁለተኛ ደረጃ ትምህርቱን በአዲስ አበባ ሁለተኛ ደረጃ ትምህርቱን ቤትን አጠናቋል። በመቀጠልም በቆዳና የቆዳ ውጤቶች ቴክኖሎጂ ኢንስቲትዩት በመግባት የዲፕሎማ እንዳገኘ ይነገራል። ታሪኩ የኪነ ጥበብ ጉዞን ሀሁ ብሎ የጀመረው አበቦች የቲያትር ክበብ ሲሆን ይህንን የቲያትር ጅማሬ እንዲያግዘውና ከፍ እንዲል ከአርቲስት ተስፋ ያበበ ፈዘር ቁጭ ብሎ የቲያትር ትምህርት እንደጀመረ የህይወት ታሪኩ ይመሰክራል። ለስኬቱ እንዲረዳውም የተለያዩ አጫጭር የቲያትር ስልጠናዎችን እንደወሰደም ይነገራል። በርካታ ፊልሞች ላይ የተወነና በአጭር ጊዜ በብዙ ሰዎች ልብ ውስጥ የገባው አርቲስቱ ላውንደሪ ቦይ የሚለው ከሳያት ደምሴ፣ ከመቅደስ መለሰ እንዲሁም ከሌሎች ሀገር ጋር በመሆን የተወነበት የመጀመሪያ ፊልሙ እንደነበርም ይነገራል። ይህም ከህዝብ ጋር እንዲተዋወቅና ተወዳጅነትን እንዲያተርፍ ባደረገው ላውንደሪ ቦይ ፊልም የገጸ ባህሪ ስሙ ባባ የሚል የነበረ ሲሆን በዚህ ምክንያት አርቲስቱ ታሪኩ ብርሃኑ ባባ የሚል ቅጽል ስምም እንዲያገኝ እንዳገኘ ይነገራል። ህይወቱ በህይወት በነበረበት ጊዜ ታሪኩ በጣም ተከፋይ ከሆኑ ተዋንያን መካከል አንዱ የነበረ ሲሆን ከተዋናይ ካልኪዳን ታምሩ ጋር ትዳር መስርቶ አንድ ወንድ ልጅ አባት እንደነበርም ይነገ ይነገራል። ታሪኩ ከ46 በላይ ፊልሞች ላይ የተወነ ሲሆን ከነዚህ መካከል ላውንደሪ ቦይ፣ ቦሊ፣ ማነቂያ፣ አርቅ ይሁን ወንድሜ፣ ያቆብ፣ ባላገሩ፣ ኤሪያ፣ ይመችሽ፣ ማርትሬዛ፣ ፍቅርና ፌስቡክ፣ የአራዳ ልጅ፣ አገር ሻገሬ፣ ጉዳዩ፣ እንደ ባልና ሚስት፣ ኢንጂነሮቹ፣ ወሬ ነጋሪና ወጣት በ97 ተጠቃሾቹ ነበሩ። ባባ በሰራቸው ፊልሞች በፊልም አፍቃሪያን በብዙዎች ዘንድ እውቅናና ተወዳጅነትን ያተረፈ ሲሆን በምርጥ ተዋናኝ በ12ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ሽልማትን ያገኘ ሲሆን የኢትዮጵያ የአይን ባንክ አምባሳደር ለመሆንም መብቃት ችሏል። በተጨማሪ የሁለተኛው የሎዛ አዋርድ ሽልማት አሸናፊና የሰባተኛው የአዲስ ሙዚክ አዋርድ ምርጥ ተዋናኝ በመባል እውቅናን እያገኘ ሲሆን ከጉማ አዋርድ ሽልማትም ተበርክቶለት ነበር። ታሪኩ በፊልም ፊልሙ ዓለም ተዋናይ ብቻም ሳይሆን ጉዳዩ በተሰኘ ፊልም ላይ ዳይሬክተርና ደራሲ ሆኖ መስራት ችሏል። ወጣት ደረጀ የተሰማ አርቲስት ታሪኩ ብርሃኑ የአብሮ አደግ ጓደኛ ነው። ደረጀ ስለ ተዋናይ ታሪኩ ከባድ ሐዘን ውስጥ ሆኖ እንደ እንባ የተናነቀው በሰጠው ምስክርነትም ስለ ባባ ከየት ጀምሬ የት ላብቃ? ምኑን ተናግሬ ምኑን ልተው? ለሱ ያለው አክብሮትና፣ የተቸገሩ ሰዎችን የሚረዳ እጅ፣ ሩህሩህና ሰውን የሚወድ ከጎኑ እንደተለዩ የማይፈልግ ያገኘውን ገንዘብ ለራሱ ሳይሆን ለተቸገሩ ሰዎች የሚሰጥ ድንቅ ሰው ነበር ሲልም ያኔ በኅልፈቱ ሰዓት ጊዜ ተናግሮ ነበር። ሌላኛው የታሪኩ ጓደኛ ዳግማዊ አባተ በብሔራዊ ቲያትር የተዋናይ አስክሬን ሽኝት የሚደረበት ጊዜ እንዲህ ሲል ነበር መናገር ቻለው። ስለ ታሬ ምን እንደምል አላውቅም። በጣም ደግ ነው ፊልም ከብድ ተብሎ እንኳን በተቀበለበት ቅጽበት ለተቸገሩ ሰዎች በመስጠት የሚጨርስ ታማኝ፣ ዝናውን የማያውቅ ጓደኞቹ ጋር ዝቅ ብሎ የሚበላ የሚጫወት፣ በማህበራዊ ኑሮ ተግባቢ፣ በደግነቱ ዙሪያ ደግሞ ገደብ የሌለው ትሁት ሰው ነበር ሲልም ተደምጧል። ከልጅነት አርቲስት ታሪኩ በተወለደበት ሰፈር ባለ ቤተ ክርስቲያን እንደሚያገለግልና ባባ ከልጅነቱ ጀምሮ እንደሚያውቁት የተናገሩትን አንድ እንደ የሃይማኖት አባት አርቲስት ታሪኩ በጣም ደግ ሰው የተራበው የሚያበላ ገንዘብ ከሌለውም ተበድሮ ለተቸገሩ ሰዎች የሚያካፍል ቤተክርስቲያን የሚያገለግል ትሁትና ትጉ ሰው ነበር በማለትም ተዋናኝ ደግነት ተናግራ ነበር። በሰላሳ ስምንት ዓመት ከዚህ ዓለም በሞት የተለየው ዝነኛው ተዋናይ ታሪኩ ባባ የ23 ዓመት ወጣት እያለ የኢትዮጵያ አይን ባንክ ቢሮ ድረስ በመሄድ ከልፈቱ ጋር በኋላም ሁለቱ አይኖቹ ብሌን ለሌሎች ሰዎች እንዲሆን ለአይን ባንክ ተናዞ ነበር። ማረፍ የቻለው የታሪኩ ቀብር ከመፈጸሙ በፊት የኢትዮጵያ አይን ባንክ ሁለት ቀን 2015 ዓ.ም የአይን ብሌን በኑዛዜ መሰረትና በሟች ቤተሰብ ትብብር እንደተረከበም መገንዘብ ይችላል። የኢትዮጵያ አይን ባንክ ተወካይ ወይዘሮ ሊያ ተካባው ተዋናኝ ኑዛዜ ያደረገው በ23 ዓመቱ እንደ አውሮፓውያን አቆጣጠር በ2004 እንደሆነ በመግለጽ የአይን ብሌኑ ባንኩ በኑዛዜ መሰረት እንደተቀበለ በማረጋገጥ ታሪኩ አይኑን ለመለገስ የሚያረጋግጥ የምስክር ወረቀት ለታላቅ ወንድሙ እንደተሰጠም ይነገራል። አርቲስት ታሪኩ ብርሃኑ የስክሪን ሽኝት ላይ የተገኙት የአዲስ አበባ እና ቱሪዝም ሚኒስቴር ከሰው ዶክተር በበኩላቸው ከአመታት በፊት የአይን ብሌን ለመስጠት ቃል መግባትና ተፈጻሚ በመሆን በፊልሞች ጭምር ለትውልድ የሚተርፍ ስራ በመስራቱ በህይወት ባሉ ስራዎች አይንና ልብ ውስጥ ህያው ሆኖ ይኖራል ሲሉ ነበር መደመጥ የቻሉት። ኃላፊዋ በተጨማሪም በልጅነት እድሜው አስቡ አይኑን ለማያውቃቸው ሰዎች መለገስ የሰውነት ጥግነትን يا ያሳያል። በሰጠው ጊዜ ከማንም በላይ እውቀቱን አቅሙን መጠቀም ችሏል። በእኛም በልጆች ልብ ውስጥ ሁሌም ሲወደስና ሲነክር ይኖራል ነበር ያሉት ታሪኩ፣ ከአርቲስቱ ከአርቲስትነቱ በተጨማሪም የእግር ኳስ አድናቂ እንደነበርም ይነገራል። በተለይም የመዲና ክለቦች ቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታ በሚያደርጉበት ሰዓትም አንዳንዴ ወደ ጨዋታዎች እየገባ የሁለቱ ክለቦችን ጨዋታ ይመለከት እንደነበርም ይነገራል።